ሁሉ ሰው እስኪ የእሱን ስም አንተ ተስፋ ይበሉ። እስኪ የእንትን ተስፋ ይበሉ። እስኪ ሊለማ ሊማል እግዚአብሔር የሚናገረው ነገር ታለችው አድሮ ሳይውል እዚህ ጋር መተው ይመሰክራል። በሚገርም ነው ነገር እንዲህ ለማይበጠር የወጣውን እጅ እያየሁ ነው። ወደኋላ ይመለስ፣ አንድ ጊዜ ወደኋላ ይመለስ። እግዚአብሔር ቤትን ለማበለሻት የመጣው እባብን በልቶታል። አሜን። የታዘው ነገሮች ሁሉ ይለቀቃሉ አለ። ልክ እግዚአብሔር በርን ይከፍታል። መርገም ለዘላለም ካንተ ላይ ተሰበረ። አሜን። የሚገርምህ ቤት እያየው ነው፣ ለመሸጥ ነው አስቤያለሁ። አሜን ብላችሁ ተቀበሉ። ከማይመጥ ነው ቤት እግራችሁ ይወጣል። አሜን። ጥሁና አባ ምን አልከኝ? ለመሸጥ ነው ቤቱን መሽጣት አለብኝ ብለህ ወሰንኩ አንተ ነህ። አትሽጥ። እድሜ ልክን ቤት የሚባል ነገር ሳታይ መቃብር እንድትወርድ ጠላት ያዘጋጀው ድግስ ነው። እስኪ አንድ ጊዜ አይሆንም ባሉ። እስኪ ቤቲን አትሽጥ እያለ እግዚአብሔር የሚሰራው ነገር አለ። አንተ ነ በምስጋና እንገናኝ። እስኪ መስፍን በል፣ እስኪ መስፍን አወቀው። እሺ ካለ ዜዜት ይመጣል። የእናንተ የሆነው ከእጃቸው አይወጣ። አንድ ጊዜ የኔ ነገር ከእጃቸው አይወጣም ባሉ

ለኔ የሚያመልከው አምላክ ባዶ ለማስቀራጥ የወጣውን መንፈስ አሜን ይመታዋል። አሜን አሜን፣ በልልኛ አሜን፣ በደም አሜን። እግዚአብሔር ጠላት ሞትን ያዘጋጀው ወደ ምስጋና ቀይሯል። አሜን። የጠራው ኪን ሰው አገልጋዩ ይፈልጋል። ና፣ እግዚአብሔር ይሄን ሰው ባንተ ምክንያት ከሆነ ጉርጓት ያወጣዋል። አሜን። ተከታተል፣ እግዚአብሔር መልእክት የሰጠኝ ነው። በተከፈተው በር ትንቀሳቀሳል። ተከራካሪው ኃይል ለዘላለም ተመቷል። አሜን። ሌላው ጥላሁን የሚባል ሰው አለ፣ እዚህ አብረን ቢሮ ውስጥ የምንሰራ አለ። እሱንም ታመጣለህ። አሜን። ፈርጉልኝ ሁዞፓር ያናማት እንዲበሉ ታምር ይሆናል። በአንተ ምክንያት የሚያመልጡ ጓደኞችን እየጠራው ነው። ለእናንተም ልጸልይላችሁ ብዙ አመት በቤተክርስቲያን ቁጭ ብላቸው ቀጣይ ደግሞ በእናንተ ምክንያት አሜን ብዙ ትውልድ ያመልጣል። ክብር ለጌታ እግዚአብሔር አብሮ የሚሰራውን ትውልድ አሳልፈው ይሰጣል። መርገም ለዛ ላይም ተሰብሯል። ዮሴፍ የሚባለው ሌላ እየሰማኝ ነው። አታውቀው? የት ነው? የለኮ ሆስፒታል ሲሆን እሱም ካንተ ጋር ይመጣል አሜን እሺ በለኛ አሜን ክብር ለጌታ ማን አልኩ አሁን ዮሴፍ ዮሴፍ አይበቃም አሁን ምን አልከኝ ልጨምር ሌላ ብሩክ ይባላል የት ነው አዳሪ ሆስፒታል አዳሪ ሆስፒታል አንተን እዚህ በምዝጋና እንገናኛ። ቤቲ አይፈርስም፣ ትዳሪ አይበላሽም፣ መርገም ተሰበረ። አሜን። የጠረው ጓደኞች በሙሉ በአንተ ምክንያት ይሄን ወንገል እያገኙ ያመልጣሉ። አሜን። ጌታ ከዚህ በኋላ ታምራትን ያደርጋል። ሌላው አንድ የቀረው ወንድሙም ይባላል። የጌታ መንፈስ የት ነው አለው። እሱ አዲስ አበባ አለቃይ ነው። እስቲ ጆቻችሁ ከፍ አድርጉና፣ መልካም ይሆናል ማለት መልካም ይሆናል። በምዝጋና እንገናኝ፣ ታሪክ ይቀየር። ቻው እልልታና ጭብጫ ባለጌታ።